እነሱ አሁን የምድሪቷ ነገር እንዲህ ነው። ምድርን የሚያስተዳድር ነው ያኔ ማን ይመጣል? እኛ እናስተዳድራል። እኛ ስናስተዳድር ሀብቱ ንብረቱ እንበዘብዛለን ማለት ነው። እግዚአብሔር ለሚያሳየን ምድር፣ እግዚአብሔር ለሰጠን ራእይ ነው የምናወሩ። እኛ ደግሞ ዝም ብለን እንደ ሚስተር ኤክስ ፕሮፌት ኤክስ ቦድጋርድ ምናምን ሚሊየን ምናምን አውሮፕላን አንገዛለን

እግዚአብሔር የተባረከ ይሁን እና አሁን ዋናው ነገር ዛሬ የገባሁት ምንድነው? ታዲያ ይሄ አብይ መንግስት ይጥፋ እያልክ ነው? ይሂድ እያልክ ነው? አንተስ አሁን ስልጣኑ ቢሰጥ መተ ኢትዮጵያን ምራ ብትባል ምንድነው? what is your proposal ምንድነው? እንዴት አድርገ ነው ሀገር ምንድነው? ያንተ ፕላን አዲሱ ፕላን ምንድነው? አዎ እግዚአብሔር የዛሬ ሁለት ዓመት አካባቢ አንድ ኢትዮጵያ ፓርቲ የሚል ሰጥቶኛል። በአንድ ኢትዮጵያ ፓርቲ ስር አርማውንም አንዳንዶች የምታቁት አለ በአንበሳ እና ግማሹ አረንጓዴ ቢጫ ቀይ ነው። ምክንያቱም እኛ ሞ አንበሳ ነን መሪ ነን ገዥ ነን በእግዚአብሔር እንደዛ ነው ኢትዮጵያ ያስቀመጠን ውስጣችን የሚገለባበት ቲቪት አለ እግዚአብሔር የሰጠን የገዥነት ስልጣን ቲቪት አይምሰል። እንዲህ የምናወራው እግዚአብሔር በውስጥ እግዚአብሔር ባለስልጣን ነው። መንግስቱ ሁሉም ትገዛለች ይችላል። የመዝሙር ምዕራፍ መቶ ሶስት ቁጥር አስራ ዘጠኝ

ስለዚህ ወገኖች ሆይ ለኢትዮጵያን እግዚአብሔር የሰጠኝ አዲሱ ራእይ እንዴት አድርጌ የማረገውን አልፎ አልፎ ቶሎ ቶሎ ለመናገር እሞክራለሁ። በሁሉም ኢትዮጵያ ላይ ባለፉት በተለይ በ32 ዓመታት ስት ስት ስትሰደብ ስትገደድ እነ ይኖርከው በተለይ የአማራው ህዝብ ስትጨፈጨፍ እንዳትራባ ሲስተማቲክ የሆነ ዘርህ እንዳይራባ ሴቶች እየተወጉ አምካኝ መድኃኒት በብዙ ነገር እንድትጨፈጨፍ ወደ ስልጣን እንዳትመጣ ከኢትዮጵያ የውጭ ኃይላት ጋር ሲሰራብን የዋለው። እግዚአብሔር ግን በኪነ ጥበቡ እንደ ሙሴኔና ሰጥኖ ሌሎችንም አስነስቶልሃል። ይሄ የእኛ ሞመንት ነው ኢትዮጵያን ከአውሬው እጅ የምንነጥቅበት። ሁላችሁንም በትሕትና ለማገልገል ዝግጁ ነኝ። የፈረሰውን ቅጥር እንሰራለን። ነህምያ ምዕራፍ ሁለት ቁጥር ሃያ ላይ በሚል ሀሳብ ነው እግዚአብሔር የሰጠኝ፣ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ሁሉንም ኢንክሉሲቭ ያካተተ ነው የኔ መንግስት። ሁሉንም አማራንም፣ ኦሮሞንም፣ ዶርዚዮንም፣ ትግሪዮንም ሁሉንም ሰላምን እንዲሰፍ ነው ማድረገው። በመጀመሪያ ደረጃ የሃይማኖት መሪዎችን ሰብስቤ አናግራለሁ። ሰላም እንዲመጣ አደርጋለሁ በምድሪቷ ላይ ማለት ነው። ከዛ በኋላ ዋናው የመሪነቴ ስልጣን በሁሉም ሃይማኖት በነጻነት ዋናው ትኩረት የኔ ጸሎት ጸሎት ሀያ አራት ሰዓት ጸሎቶች በየክፍላተ ሀገሩ በሁሉም አቅጣጫ እከፍታለሁ። ሙስሊሙም እንዲጸልይ ክርስቲያኑ፣ ምክንያቱም የኢትዮጵያ ኃይል ጸሎት ነው። ኢትዮጵያ ካለ ጸሎት ካለ እግዚአብሔር ልትገዛ አትችልም። ብዙ ጠላት በነገራችን ላይ የኢትዮጵያ ጠላት የአብይ ረጅም ብቻ ይምሰላል፣ ብዙ ናቸው። ስለዚህ እነሱን ድል የምናደርገው በቴክኖሎጂ አይደለም ወገኖች፣ ቅድም እንዳልኳቸው እግዚአብሔርን የቃጦር የምትለብሰው ተንበርክከ ነው። ብራዘር ሀምብል ሆነ ከእግዚአብሔር ጋር ስትሰራ በቅድስና ነው። ተግማምተ ግልሙትና ያረካ አይደለም። አንድ ሚስት ታገባለ፣ ልጆችን ታሳድጋለ፣ በእግዚአብሔር ቃል ህዝብን ታገለግላል፣ እግዚአብሔርን ታገለግል እንደዛ እና ለሁሉም ብሔር ብሔረሰቦች ፍትሕንና ነፃነትን እኩልነትን አሰፍናለሁ። መልካም አስተዳደርን ሰላምን በየክልሉ አሰፍናለሁ፣ አወርዳለሁ። አንተ አሜሪካዊ አይደለም ወይ? ነው ያ ነው አሜሪካ ነኝ፣ ግን አሜሪካ አላው ዱዋል ሲቲዝን ኢትዮጵያን ሁለት ሲቲዝን ትፈቅዳለች፣ ኢትዮጵያንም አትፈቅደው ስድገን የኢትዮጵያ ክልል ተናጣ ማለት ነው። ነፍጥ አንስተው በየጫካው መብታችን አልተከበረም ብለው ህዝባችንን ያለማስተዋል የሚገሉትን ራሳቸውን የሚያሰቃዩትን በሰላማዊ መንገድ መጥተው መብታቸውን እንዲከበር ከመካከላቸው መርጬ እንዳስፈላጊነቱ መሪ ሊሾምላቸው ይችላል። ነው ግን እምቢ አልፈልግም። አሁን ህዝቡን እየገደሉ እየዘረፉ ሴት እየደፈር ቤት እያቃጠል የበሬ እርሻ እያቃጠል የበሬ ሚስት እየደፈር እየገደል መሳሪያ አለኝ ፋኖ ሸኔ ነኝ ካል እመጣላ ካንተ ው ለሀይለኛም ሀይለኛ ለገዥም ገዥ አለ መጣላ አለ እስካለበት ፋይት አረጋለሁ ከምድር ደስ አጠፋለሁ ከምድር ላይ ማለት ኬንያ ምትሄድ ኬንያ እመጣለሁ ከኬንያ ባለ ስልጣን ጋር ሰራ

ለአንተ የሚበጅን ገ የሚበጅን ሰላማዊ መንገድ በፍቅር መሳሪያን አስቀምጠህ አውልቀህ በሰላማዊ መንገድ ወደ ስራ ተመ ማረስም፣ ከፈለክ ነጋዴም ከሆነ እናመቻችልሃለን። ሚስትን አግብተህ እንደ ማንኛውም አየንን አየን ምን እንዳደረግ ያየን ሴትን እንዴት አድርገህ እናቶቻችን እንዳጎሳቆል እን ቄሶችን እንደደፈር ከአባቶቻችን ያሳደገህን አባት እንደደፈራችሁ ሶ አይሰራም በኔ መንግስት ሶ ኢትዮጵያን ከድህነት አረንቋ በጥነት ከወዳጅ ሀገር መሪዎች ጋር በመሆን እንደ እግዚአብሔር ፈቃድ አወጣለሁ። ለሙያ ስልጠና በወታደራዊ ሳይንስ እንዲሁም በልዩ ልዩ ስልጠና ሀገር ወዳድ ወጣቶችን መልምዬ ወደ ተለያዩ ወዳጅ ሀገሮች ልካለው። በፍጥነት በሙያ ሰለጥናሉ። ከገበሬዎቻችንም ጭምር ነው መወስዳቸው። እቱም በቋንቋ አመቻችልናቸው። ከገበሬዎችም ከነጋዴዎችም የመርካቶ እዛ ታጉረ እዛ ዝያ መርካቶ ሁሉ አስተካክለዋለሁ። እንደዚህ ብሎ ንግድ የለም ብራዘር፣ እንደዚህ ብሎ ንግድ የለም። በሰነ ጽደት ያለ ከተማ ነው ጽድ ያለው የምንሰራው። ከመዛ የንግድ አሰራር አሜሪካ ልክሃለሁ፣ ካናዳ ልክሃለሁ፣ ሳውዲ አረቢያ ልክሃለሁ፣ ኖርዝ ኮሪያ ልክሃለሁ፣ ሳውዝ ኮሪያ ልክሃለሁ። ንግድ ትማራለህ። አንድ ወር፣ ሁለት ወር፣ ሶስት ወር ትመጣለህ። አልመጣም ካለ አትምጣ። አንደምንም አትዛውቅ ዛውቅ ግን ግን አንተን ነው መወስ አይቻል ያ መጣ ኢትዮጵያ ታገለግላል። ያለበለዛ አሁኑ ልውታ። እኛ ከሚሠራ ጋር ነው የምንሰራው። ነህምያ ሁለት ታያም ቢለው